ሰላም ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የስድስተኛ ክፍል አካባቢ ሳይንስ ሚኒስትሪ የ2015 ፈተና ነው። ወደ ቪዲዮ ከመሄዳችን በፊት ቪዲዮን ላይክ ማድረግ እንዲሁም ሼር ማድረግ ለሌሎች ጓደኞቻችሁ ማለት ነው እና ለቻናላችን አዲስ የሆናችሁ ወይም ከዚህ በፊት ሰብስክራይብ ያላደረጋችሁ ሰዎች ቻናሉን ሰብስክራይብ ማድረግ እና እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ ደርሷችሁ የደውል ምልክቱን መጫን አይርሱም። የመጀመሪያው ጥያቄ የምስራቅ አፍሪካ ሰሜናዊ ጫፍ 18 ዲግሪ ሰሜን የሚገኝበት ሀገር ማን ነው ይላል? እንግዲህ ሰሜናዊ ጫፍ ላይ የምትገኘው ከላይ የምስራቅ አፍሪካ ቲፕ የምትባለው ወይም ደግሞ ከኢትዮጵያ በላይ ያለችው ሀገር ኤርትራ ናት እና ሰሜን 18 ዲግሪ ሰሜን ላይ የምትገኘው ኤርትራ ናት። ሁለተኛው የካንሰር መስመር የሚገኘው በስንት ዲግሪ ላይ ነው ይላል? እንግዲህ እንደዚህ ምድር ወገብ ሰርተን ብና እዚህ ጋር 0 ዲግሪ ምድር ወገብ አለ። ከዛ ወደ ላይ 23 አንድ ሁለተኛ ዲግሪ ሰሜን ላይ ካንሰር አለ አንድ ሁለተኛ ዲግሪ ሰሜን ላይ ደግሞ አርክቲክ ጫፍ አለ ማለት ነው፣ አርክቲክ ይባላል። ከዛ ወደ ደቡብ ስንሄድ 23 አንድ ሁለተኛ ዲግሪ ደቡብ ላይ የሚገኘው ካፕሪኮርን ነው የሚባለው። ከዛ መጨረሻ ላይ 66 አንድ ሁለተኛ ዲግሪ ደቡብ ደግሞ አንታርክቲክ ይባላል። ስለዚህ ሀያሶስት አንድ ሁለተኛ ዲግሪ ሰሜን የሚባለው ካንሰር የሚባለው ነው ማለት ነው። ስለዚህ ሀ ነው መልሳችን። ከሚከተሉት አማራጮች ውስጥ ለጊዜ ስሌት የሚያገለግሉትን ማዕዘናዊ ርቀት መለኪያን ግልና መስመር ጥምርታን የያዘው የት ነው ይላል። እንግዲህ ሀመር ውሃ ኬንትሮስ የሚባለው የጊዜ ሰዓትን ለማወቅ ለምሳሌ በኢትዮጵያ ይህን ያክል ሰዓት ከአሜሪካ ይበልጣል ወይም ደግሞ ይህን ያክል ሰዓት ይበላለጣል አይደል፣ አንድ አይነት ሰዓት አይደለም። እሱን የምንወስንበት ኬንትሮስ ነው። ኬክሮስ የሚጠቅመው ኬክሮስ የሚባለው የሚጠቅመው ደግሞ ለምንድነው? የሙቀት መጠኑን ለማወቅ የዝናብ መጠኑን ለማወቅ ከምድር ወገብ ያለው ከፍታ ምናምን እሱ ኬክሮስ ነው የምንጠቀመው። የአየር ንብረት ላይ ሞሮፍ የሚያተኩረው ኬክሮስ ነው። የሰዓት የጊዜን ደግሞ ኬንትሮስ ነው ማለት ነው። ስለዚህ መታችን አመር ውሃ ነው። ከአራተኛው ከሚከተሉት ምስራቅ አፍሪካን በስተደ ምስራቅ የሚያዋስን የትኛው ነው ይላል። ህንድ ውቅያኖስ የተባለው ውቅያኖስ ማለት ነው። በስተ ምስራቅ ያዋስናታል ማለት ነው ምስራቅ አፍሪካን። ደግሞ በስተ ሰሜን የሚያዋስናት ቀይ ባህር ነው። በስተ ሰሜን ከኤርትራ በላይ በኩል ነው የሚገኘው። ስለዚህ ይሄ በሰሜን ነው ማለት ነው። መልሳችን ግን ሀመርሀ ነው። አምስተኛ በምስራቅ አፍሪካ ትልቁ የሆነ የክሊማንጀሮታ የት ሀገር ይገኛል ይላል። የሚገኘው ታንዛኒያ ነው። እንግዲህ ከአፍሪካ ትልቁ ነው 5895 ከፍታ አለው። ኡጋንዳ ደግሞ የሚገኘው ኤልሳን ይባላል። ኤልሳን ተራራ 4321 ከፍታ ያለው ነው። ኢትዮጵያ ውስጥ ራስ ዳሽን የሚባል አለ። ከኢትዮጵያ ትልቁ ማለት ነው። 4620 ከፍታ አለው። በኡጋንዳና ኮንጎ ድንበር ላይ የሚገኘው ደግሞ ሩዋንዞሪ ይባላል። ሩዋንዞሪ ይሄ 5150 የሆነ ከፍታ አለው ማለት ነው። ከፍታውንም መያዝ ስለሚጠቅም ማለት ነው። ስለዚህ ታንዛኒያ ውስጥ ነው የሚገኘው። ስድስተኛው ከሚከተሉት አንዱ የስምጥ ሸለቆ ውጭ የሚገኝ ሀይቅ ነው ይላል። ጣና ሀይቅ ከስምጥ ሸለቆ ውጪ ነው የሚገኘው። እንግዲህ ከስምጥ ሸለቆ ውጭ የሚገኙ የኢትዮጵያ የአፍሪካ ሀይቆች ብናይ ቪክቶሪያ፣ ጣና እንዲሁም ደግሞ ዝቋላ የሚባለው ሀይቆች፣ ከስምጥ ሸለቆ ውጪ ነው የሚገኙት። እነዚህ ሌሎቹ የምታዩቸው ሀይቆች ከስምጥ ሸለቆ ውስጥ ነው ያሉት ማለት ነው። ስለዚህ መርሳችን ሀመሮሃ ነው። ሰባተኛው ከሚከተሉት መተግበሪያዎች አንዱ የአንድን ቦታ መገኛ ለማወቅ አያገለግልም ይላል። ጂፒኤስ ለአቅጣጫ ቦታን ለማግኘት ያገለግላል። ብዙ ጊዜ መኪናዎች ላይ ምናምን እንጠቀመዋለን። ይሄ ልክ ነው። ጉግል ማፕም ያገለግላል። ጉግል እርዝንም መጠቀም እንችላለን። ስልካችን ላይ ያሉ ነገሮች ናቸው። ፌስቡክ ግን አንድን ሰው ከሰው የሚያገናኝ መረጃ መለዋወጫ ነው እንጂ ቦታ ማግኛ አይደለም ማለት ነው። ስለዚህ ፌስቡክ ያልሆነው ወይም የማያገለግለው ፌስቡክ ነው። ስምንተኛው ከሚከተሉት ስለ ነጭ የደም ህዋሳት ትክክል የሆነው የቱን ይላል ሀ ኦክሲጅንን በመሸከም ለሰውነታችን ህዋሳት ያደርሳሉ። ይሄ ቀይ የደም ሴል ነው የደም ሴል ነው ለብዙ ደም እንዳይፈስ ለማርጋት ይጠቅማሉ። እነዚህ ደግሞ ፕላትሌት ምን ላቸው ነው ፕላትሌት የሚባሉት ናቸው ሀመርዋ ሆሞግሎቢን አላቸው። እነዚህም ቀይ ደም ሴሎች ናቸው። እነዚህም ቀይ ደም ሴል ነው። እኛ እየተጠየቅነው ነጭ የደም ህዋሳት ነው። ሴል የሚባል ህዋሳት ማለት ነው። ሰውነታችንን ከበሽታ አምጪ ህዋሳት ይከላከላሉ። ይሄ ነው፣ ይሄ የነጭ የደም ሴል አገልግሎት ነው። ብዙ ጊዜ ኤችአይቪ የኤድስ በሽታ የሚጎዳው ነጭ የደም ሴል ነው። ምክንያቱም ከበሽታ ህዋሳት የሚከላከለው ነጭ የደም ሴል ስለሆነ በሽታ ሲመጣ የሚያጠቃውም ነጭ የደም ሴል ነው ማለት ነው። ስለዚህ መልሳችን ማነው? ዘጠነኛው ከሚከተሉት አማራጮች በኦክሲጅን የበለጸገ ደምን ከሳምባ ወደ ግራ ተቀባይ ልበ ገንዳ የሚያስተላልፈው የትኛው ነው? ይላል መልሳችን ፕሉምናሪ ቬን ነው። ፕሉምናሪ ቬን የሚባለው ከሳምባ ተቀብሎ ወዴት ያደርሳል? ወደ ግራ ተቀባይ። ለትልቁ ደም ቅዳ፣ ትልቁ ደም ቅዳ የሚባለው ከግራ ተቀባይ፣ ግራ አቀባይ ማለት ነው። ከግራ አቀባይ የልብ ክፍል ወደ የተለያዩ የሰውነት ክፍሎች የሚያደርሰው ነው። የሰውነት ክፍሎች ይሄ ትልቁ ደም ቅዳ ይባላል ወይም አኦርታ ይባላል። ፕሉምናሪ አርተሪ የሚባለው ደግሞ ፕሉምናሪ አርተሪ የሚባለው ከቀኝ ተቀባይ ከቀኝ ተቀባይ ተቀብሎ ወዴት ነው የሚወስደው? ወደ ሳምባ የሚያደርሰልን ምን ይባላል? ፕሉምናሪ አርተሪ። ቀኝ አቀባይ ልብ ገንዳ ይሄ ልብ ክፍል ነው ከ ቀኝ ተቀባይ የተቀበለውን ኦክሲጂን፣ በኦክሲጂን ያልበለጸገ ደም ወደ ከቀኝ ተቀባይ ይቀበልና ከዛ በፕሉምናሪ አርተሪ አማካኝነት ወደ ሳምባ። ስለዚህ ከቀኝ ተቀባይ ተቀብሎ ወዴት ነው የሚወስደው? ወደ ፕሉምናሪ ሞናሪ አርተሪ ይልከዋል ማለት ነው። ከዚህ ሄ ደሞ ወዴት ይወስዳል? ወደ ሳምባ። ልባችን ባጭሩ እንደዚህ አድርገን ብንስለው ጋ ቀኝ ተቀባያለ ከዛ ቀኝ አቀባይ እሺ እዚጋ ግራ እዚ እዚጋ ደግሞ ግራ አቀባይ ማለት ነው። ከዛ በኋላ ጋ ሳምባችን ይኖራል። ሳምባ ከዛ በዚ ይሄ ይሄ መስመር ምንድነው ፕሉምናሪ ፕሎምናሪ አርተሪ ነው። ከቀኝ ተቀባይ ከዛ ከሳምባ ደግሞ ወደ ግራ ተቀባይ የሚወስደው ፕሎምናሪ ቬን የሚባለው ነው ማለት ነው። ከዛ ከዚህ ጋር ይገባል። ከግራ ተቀባይ ደግሞ ወደ ተለያዩ የሰውነት ክፍሎች የሚወስደው ደግሞ ይሄ ቱቦ ደግሞ ምን ይባላል? ትልቁ ደምቅዳ ወይም ደግሞ አኦርታ ኦርታ ይባላል ማለት ነው። ስለዚህ ይህንን መጻፋችሁም ላይ በሰፊው ያለ እሱን ማየት ትችላላችሁ። መልሳችን ሃ ነው የሚሆነው። አስረኛ በኮረዳነት ወቅት በሴቶች ላይ ብቻ የሚከሰት ነገር ግን በወንዶች ላይ የማይከሰት ስነዮታዊ ለውጥ ይላል። የዳሌ መስፋት ሴቶች ላይ ብቻ ነው የሚከሰተው። ክብደትና ቁመት መጨመር ሁለቱም ላይ ነው የሚከሰተው። የድምፅ መጎርነን ወንዶች ላይ ነው። የጡንቻ መዳበር ወንዶችም ሴቶችም ሊዳበር ይችላል። ስለዚህ መልሳችን የሚሆነው ሃ ነው ማለት ነው። አስራ አንደኛው በአፍ ከመተንፈስ ይልቅ በአፍንጫ መተንፈስ ለምን ተመራጭ ሆነ? አየር በብዛት ስለሚያስገባ አይደለም፣ አየርን አጣርቶና ሙቆ ስለሚያስገባ ነው። በአፍንጫ ከገባ በኋላ ወደ ሰርን ይሄዳል። ሰርን ደግሞ አየርን ማሞቅና ቆሻሻን ጀርምን ማጣራት ነው ስራው። ስለዚህ በአፋችን ከገባ በሰርን ማለፍ ስለማይችል ምን ማድረግ አይችልም፣ መሞቅና መጣራት አይችልም። በአፍንጫችን ግን ከገባ ይሞቃል፣ እንዲሁም ይጣራል። ስለዚህ ተመራጭ የሚያደርገው ለነው ማለት ነው። ለመመገቢያነት ስለማያገለግል አይደለም። አየርን ስለሚቀንስም አይደለም። ስለዚህ መልሳችን ለነው። አስራ ሁለተኛ ለኦክሲጅንና ለካርቦን ዳይኦክሳይድ ወይም ወደ ደም ውስጥ መግቢያና መውጫ ሁኖ የሚያገለግለው የመተንፈሻ አካል ምን ተብሎ ይጠራል? ኦክሲጅንና ካርቦን ዳይኦክሳይድ ወደ ደማችን ውስጥ የሚገባበት ማስገቢያ መተንፈሻ አካል ምንድን ነው? ትንከርት ወይም የአየር ከረጢት ነው የሚባለው መልሳችን። ሀመር የአፍንጫ ቀዳዳ አየር የሚገባበት ነው አየር የሚገባበት እና እንዲሁም የሚወጣበት ነው። ሰርን የሚባለው አየርን ማሞቅ ከዛ ደግሞ ጀርብ ማጣራት ማጣራት ስራው ነው ማለት ነው። መደቂቅ ትንቧ የሚባለው ደግሞ አየርን ወደ ትንክርት መግቢያና መውጫ በመሆን ይጠቅማል። ወደ ትንክርት አየር ትንከርት የሚባለው ያለ አይደለ ለሱ መግቢያና መውጫ ስለዚህ በልሳችን ሀመር ውሃ ነው ማለት ነው። አስራ ሶስተኛው ከሚከተሉት ልይ ዘር ድብልቅ የሆነ የቱ ነው? ልይ ዘር ማለት በውስጡ ያሉትን ቅንጣጢቶች ይሄ ለይተን የምናየው ከተደባለቁ በኋላ ተለያይተው የሆነ ተቆራርጠው ውስጡ ላይ ይታያሉ። አየርን በአጉሊ መነጸርም በአይናችንም ብናየው አየር አየር ነው። ውስጡ ላይ ያሉትን ይሄ ናይትሮጅንና ኦክስጅን ነው ብለን ለይተን ማየት አንችልም። ስለዚህ ዋህድ ዘር ነው ማለት ነው። ዋይድ ዘር ድብልቅ ነው እንጂ ልይ ዘር አይደለም። ደም ልይዘር ነው። ውስጡ ላይ በአይናችን እንኳን ባናየው በማይክሮስኮፕ ወይም በአጉሊ መነጽር ተጠቅመን ውስጡ ያሉትን ነገሮች ይሄ ቀይ ደም ሲል ነው ይሄ ነጭ ደም ሲል ነው ይሄ ፕላትሌት ነው ብለን መለየት እንችላለን። ስለዚህ ለነው የጫውሙሙት በአጉሊ መነጽርም በአይንም መለየት አይቻልም። ይሄ ዋይድ ዘር ነው። ኮካኮላም እንደዚሁ ዋይድ ዘር ነው ማለት ነው። መልሳችን ደም ነው የሚሆነው። አስራ አራተኛው ከሚከተሉት አማራጮች ከአሸዋና ጨው ድብልቅ ጨውን ብቻ ለመለየት የምንጠቀምባቸው ዘዴዎች በቅደም ተከተል የሚያሳየው የቱ ነው ይላል ጨውን ብቻ ለመለየት አሸዋና ጨው አለ አሸዋ ፕላስ ምን አለ ጨው አለ ከዛ ምንም አልሆነ አሸዋም ጠጣር ነው ጨውም ጠጣር ነው ስለዚህ ሁለቱን መለየት የምንችለው መጀመሪያ ማሟሟት ነው ከሟሟ ነው በኋላ ምን እናደርገዋለን? አሸዋውን ጨው ጠፍቷል አይደል? ክት ለሟሟ ማለት ከውሃው ጋር ስለተደበላለቀ አሸዋው ጠጣር ሆኖ ሳይሟሟ አለ። እሱን ለመለየት እናቀረዋለን። ከዛ በኋላ ስናቀረው ውሃው ይወጣና ከዛ አሸዋው ከሰዘግጦ ይቀራል ማለት ነው። ከዛ በኋላ ከቀረን ነው በኋላ የጨውና የውሃው ሙቱ ብቻ ቀረልን አይደል? እሱን ደግሞ ደሞ ማትነን። ከዛ በኋላ መጨረሻ ላይ ጨው አሸዋው መጀመሪያ ቀረናል። ውሃው ፊተን ውሃው ይጠፋል። ከዛ ጨው ይቀራል። አሸዋና ጨውን ለየን ማለት እንደዚህ ነው መልሳችን ሃ ነው ማለት ነው። አስራ አምስተኛው ከሚከተሉት ስለ ታዳሽ ጉልበት ምንጮች ትክክል የሆነ ይቱን ይላል። አካባቢን ይበክላሉ፣ ታዳሽ ጉልበት ምንጮች አካባቢን አይበክሉም። ይህ ልክ አይደለም። ለነዳጅ ታዳሽ ጉልበት ምንጭ ነው አይደለም። እንጠቀምባቸው ያልቃሉ፣ አይደለም። በቀላሉ ሊተኩ የሚችሉ ናቸው፣ አዎ ታዳሽ ጉልበቶች በቀላሉ ሊተኩ የሚችሉ ናቸው ማለት ነው። ስለዚህ መልሳችን የሚሆነው መ ነው፣ ልክ የሆነው መ ነው? አስራ ስድስተኛው ከሚከተሉት የዘንባይ ወለል ቀላል መኪና አገልግሎት የሆኑ የትኛውን ይላል። ዘንባይ ወለል የሚባለው እንደዚህ አይነት ምስል ነው። ከዛ እዚህ ጋር ለምሳሌ ትልቅዬ ነገር ወደ አንድ መኪና አስገቡ ብንባል፣ ይሄ መኪና ቢሆን ይህንን እየገፋን በዘንባይ ወለል አማካኝነት እናስገባለን። ስለዚህ ከባድና እቃን መኪና ላይ ለመጫን ነው የሚያገለግለው። ከባድ እቃን መኪና ላይ ለመጫን የሚለው ነው ማለት ነው። ውሃን ከጉድጓድ ለመቅዳት የሚያገለግለው ሽክርክሪት እና ዘንግ ነው። ሽክርክሪት እና ዘንግ ቀላል መኪና ነው ማለት ነው። ለመሰርሰሪያነት የሚያገለግለው ደግሞ መፍቻ የሚባለው ነው። መፍቻ ውስጥ እንግዲህ ብዙ አይነት አሉ ማለት ነው። አንድን ነገር ለሁለት ለመክፈል ደግሞ የሚያገለግለው ሽብልቅ ነው። ሽብልቅ ስለዚህ፣ ዘንባ ወለል ለነው የሚሆን ከሚከተሉት የምስራቅ አፍሪካ ሀገራት የዝናብ ወቅቱ ከታሳስ እስከ ሚያዚያ የሆኑትን ይላል። እንግዲህ ከምድር ወገብ ከምድር ወገብ ዜሮ ዲግሪ በታች ያሉ በደቡብ ያሉ አካባቢዎች በዓመት ውስጥ ከታሳስ እስከ ሚያዚያ ድረስ ዝናብን ያገኛሉ። እንግዲህ ከነዚህ ሀገሮች ደግሞ በምድር ወገብ በስተደቡብ አቅጣጫ የሚገኘው ሞዛምቢክ ነው። ስለዚህ ሞዛምቢክ ይሆናል ማለት ነው። አስራ ስምንተኛው ከሚከተሉት አንዱ የሙቀትና የከፍታን ግንኙነት ይገልጻል ይላል። ከፍታ ሲጨምር ሙቀት ይጨምራል አይደለም። ከፍታችን እየጨመረን ሲሄድ ሙቀት ይቀንሳል፣ እየቀነሰ ነው የሚሄደው። ሙቀት ይቀንሳል፣ ቅዝቃዜ ይጨምራል ማለት ነው። ስለዚህ ከፍታ ሲጨምር ሙቀት ይቀንሳል የሚል ነው የምንፈልገው ማለት ነው። ከፍታ ሲጨምር ሙቀት ይጨምራል፣ ይሄ ልክ አይደለም። ከፍታ ሲቀንስ ሙቀት ይጨምራል፣ አዎ ከፍታ ሲቀንስ ሙቀት ደግሞ በታች ላይ እየጨመረ ይሄንን መገልበጥ ከፍታ ሲቀንስ ሙቀት ይጨምራል መሆንም ይችላል። ስለዚህ ይሄ ልክ ነው። አመራዋ ከፍታና ሙቀት ግንኙነት የላቸውም፣ ይሄ ልክ አይደለም። ከፍታ ሲቀንስ ሙቀት ይቀንሳል፣ ከፍታም ሲቀንስ ሙቀትም ሊቀንስ አይችልም። ሁለቱ እኩል አይደሉም። ኢንቨርስሊ ወይም ተቃራኒ ግንኙነት ነው ያላቸው። አንዱ ሲጨምር አንዱ ይቀንሳል፣ አንዱ ሲቀንስ አንዱ ይጨምራል። ስለዚህ መልሳችን የሚሆነው ለነው ማለት ነው። ያ ምስራቅ አፍሪካ የማዕድን አጠቃቀም ተግዳሮት ያልሆነው የቱ ነው ይላል። በቂ የመሰረተ ልማት አለመኖር፣ አዎ። በሙያ ሰለጠነ የሰው ኃይል ጥረት፣ እሱም አዎ። ማዕድን ቁፋሮ ቴክኖሎጂ ጥረት፣ አዎ። ሌላ ማዕድናት ተሟጠው ማለቅ አይደለም። ማዕድናት ተሟጠው አላለቁም። ብዙ የማዕድን ሀብት አለ ምስራቅ አፍሪካ ውስጥ ግን የመሰረተ ልማት አለመኖር በሙያ የተለጠነ የሰው ጥረት እና የማደን ቁፋሮ ቴክኖሎጂ ጥረት፣ በአጠቃላይ እነዚህ ተግዳሮት ሊሆኑ ይችላሉ። ግን ያልሆነው ስለሆነ መመልሳችን ይሆናል ማለት ነው። ለዚህ ክፍል በሁለት ክፍል ነው፣ አርባ ጥያቄ ነው ሚኒስትሪ። ክፍል አንድ መጨረሻው ጥያቄ ሀያኛው ነው። ከሚከተሉት የተፈጥሮ ሀብት መንከባከቢያ ዘዴ ያልሆነ የቱን ይላል? ሀ ታዳሽ ኃይሎችን አለመጠቀም ታዳሽ ኃይሎችን አለመጠቀም። ይሄ መንከባከብ ዘዴ ሊሆን አይችልም። ታዳሽ ኃይሎችን መጠቀም አለብን። እንዲያውም ምክንያቱም ታዳሽ ያልሆኑትን ነዳጅ ምናምን ማዕድን አሉ አይደል፣ እነሱን ብዙ ነገ ብዙ ጊዜ መጠቀም የለብንም። የተፈጥሮ ሀብትን ለመንከባከብ መልሰን ማደስ የምንችለውን ታዳሽ ኃይሎችን መጠቀም አለብን። ስለዚህ ይሄ አለመጠቀም ልክ አይደለም። ለእጽዋትን መትከል ልክ ነው። የተፈጥሮ ሀብትን በአግባቡ መጠቀም ይሄም ልክ ነው። ታዳሽ ያልሆኑ ኃይሎችን አለመጠቀም አዎ፣ ታዳሽ ያልሆኑ የማይታደሱ ኃይሎችን አለመጠቀም ልክ ነው። እነሱ መጠቀም የለብንም። ስለዚህ ዘዴ ያልሆነው አሃ ነው ማለት ነው። ታዳሽ ኃይሎችን አለመጠቀም ይሄ ተፈጥሮ ሀብትን ለመንከባከብ አይጠቅም። ታዳሽ ኃይሎችን መጠቀም ነው ያለብን ማለት ነው። እሺ ተማሪዎች፣ የዛሬው ቪዲዮ ይህንን ይመስላል። እንግዲህ ከዚህ ቪዲዮ ብዙ ቁም ነገር እንዳገኛችሁበት፣ ያላጠናችሁም ልጆች በቀላሉ መረጃዎችን ለፈተና የሚሆናችሁን ሀሳቦች እንዳገኛችሁበት ተስፋ አደርጋለሁ። እንግዲህ በሚቀጥለው ደግሞ ከ21 እስከ አርባ ያለውን ጥያቄዎች እየላችሁ የምመጣ ይሆናል። ያላችሁን ሀሳብ፣ አስተያየት መጠየቅ የምትፈልጉትን ነገር ኮሜንት ሴክሽን ላይ እንዲሁም ቴሌግራም ላይ መጠየቅ ትችላላችሁ። የቴሌግራም አካውንት ሊንኮች ዲስክሪፕሽን ላይ አሉ ማለት ነው። እነሱ መጠቀም ትችላላችሁ። እንግዲህ በዚህ ክረምት ኦንላይን ትምህርቶች የሚኖርን ይሆናል አሁን አምስተኛ ክፍል ለሆናችሁ እና ስድስት ለምትገቡ ለስድስተኛ ክፍል ለሚቀጥለው ዓመት ተፈታኞች እንዲሁም ሰባት ሆናችሁ ለስምንተኛ ክፍል ተፈታኞች የሚሆኑ ኮር ኦንላይን ትምህርቶችን በክረምት የምንጀምር ስለሆነ መረጃዎቹ ሲለቀቁ በቴሌግራም ቻናላችን ተከታተሉ። እስከዛ ድረስ ቴሌግራም ቻናሉን ጆይን በማድረግ ይጠብቁ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደና ሆኖ ቻው።